ሰላም ጤና ይስጥልኝ ውድ ቤተሰቦቻችን ወደ ዕለቱ አርዕስተ ዜና እናልፋለን በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው ትግል ተጠናክሮ መቀጠሉ የሚታወቅ ጉዳይ ነው ይህን አስመልክቶም ሰሞኑን የአማራ ክልል ፕሬዚዳንት ረጋ ከበደ ወደ ወልዲያ የተጓዙ ሲሆን በጠበቁት ሁኔታ ከባድ ጥቃት ተፈጽሞባቸዋል ከኦሮሚያ ብልጽግና ጋር በመተባበር የአማራን ህዝብ ላይ ዘር ማጥፋት እየፈጸመ ያለው አረጋ ከበድና ስብስቡ ከፍተኛ ጭንቀት ላይ ያለው አለቃቸው አብይ አህመድ የሰጣቸውን ተልእኮ ይዘው ወደ ሰሜን ወሎ ዞን ላሊበላ ከተማ የተጓዙ ሲሆን ትናንትና ህዳር 1 2018 ዓ ረፋድ ላሊበላ አየር መንገድ ከደረሰ በኋላ ጥቃት ተፈጽሞበታል አቶ አረጋ ከበደና የክልሉ ልኡካን ጥቃቱ የተፈጸመባቸው በምኒልክ እዝ ላስታ ጀኔራል አሳምነው ጽጌ ኮር ተገዝ የክፍለ ጦር ሶስተኛ ሻለቃና የክፍለጦሩ የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር 1 2018 ዓ ም ከጠዋቱ ሁለት ሰዓት ተኩል እስከ ረፋዱ ሶስት ሰዓት ተኩል ድረስ በወሰዱት እርምጃ ነው ጥቃቱ የክሉ ፕሬዚዳንት ነኝ የሚሉት አረጋ ከበደና ግብረ አበሮቹ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹሙሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛ የተጠና ልዩ የሽምቅ ኦፕሬሽን ተካሂደዋል። በዚህም አቶ አረጋ ከበደና ግብረ አበሮቹ ከጠቅላይ የተሰጣቸውን ተልእኮ ሳይፈጽሙ በከባድ ፍርሃትና ድንጋጤ ውስጥ ሆነው ወደ ባህር ዳር ተመልሰዋል። በጥቃቱም ከአስር በላይ አጃቢዎቻቸው የተደመሰሱ ሲሆን የተወሰኑ ቁስለኞችም መኖራቸው ታውቋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የድሮን ጥቃት በሰለከላ ወረዳ የፈጸመ ሲሆን በሰለከላ ወረዳ አጉት የመጀመሪያ ደረጃ ትምህርት ቤትን በድሮን ዛሬ በ2 ህዳር 2018 ዓ.ም ከጠዋቱ ሁለት ሰዓት ያፈረሰው ሲሆን ትምህርት ቤት አጥር ግቢ ሳር አጭር ላይ የነበረች አንድ ንጹሐን ሴትን ከማቁሰል ውጭ ሌላ ጉዳት የደረሰ የለም ሲሉ የመረጃ ምንጮቻችን ዘግበዋል። እንዳለ ውድ ቤተሰቦቻችን ወደ ዕለቱ አነጋጋሪ ዜና እናለፋለን። 2430 ዓመት ይታሰሩልኝ ሲል የቱርክ አቃቢ ህግ ጠየቀም። በተለያዩ ሀገራት በሚፈጸሙ ወንጀሎች የሚሰጡ አግራሞትን የሚፈጠር ፍርዶች ይደመጣሉ። ከወደ ቱርክ የተሰማው ወሬ ደግሞ አንድ በወንጀል ተጠርጥረው የታሰሩ የቀድሞ ከንቲባ የሀገሪቱ አቃቢ ህግ ያቀረበው የፍርድ ጥያቄ ብዙዎችን እያነጋገረ ይገኛል። የቀድሞ ከንቲባ የወንጀል ድርጅቶች ድርጅቶችን ማስተባበርን ጨምሮ የግቦ የቅሌት ህገወጥ ገንዘብን ህጋዊ ማድረግ ማድረግ እያለ 142 የወንጀል ዝርዝሮች ተቆልለው በ4000 ገጾች ተሰፍረዋል። ከንቲባው እንደ ጎርጎሮሳውያኑ አቆጣጠር ባለፈው መጋቢት 19 ቀን 2025 ዓ.ም በፖሊስ ቁጥጥር ስር ውለው የፍርድ ሂደታቸው ሲጠባበቁ የነበረ ሲሆን ዛሬ አንካራ ውስጥ ባስቻለው የወንጀል ችሎት የቀረበው አቃቢ ህግ የቀድሞውን ከንቲባ በ2430 ዓመት እንዲቀጡ የፍርድ ሀሳብ አቅርቧል። ዘገባውን ያቀረበው ጃንስ ፍራንስ ፕረስ ሲሆን የፍርድ ውሳኔው ይሰጥ አይሰጥ፣ ግን ያለው ነገር የለም።